የመከላከያ አየር ወለድና የፋኖ ታጣቂዎች ተፋጠዋል። በሁለቱ ኃይሎች መካከል ከባድ ትንቅንቅ ተደርጓል። ዝርዝሩ በቆይታችን ይቀርባል። ኢትዮጵያና ኤርትራ በተፋጠጡበት በዚህ ጊዜ የደህንነት አገልግሎት ኃላፊው ሬድዋን ሁሴን ጅቡቲ ገብተዋል። አነጋጋሪው የጅቡቲ ጉዞን የተመለከተ ልዩ መረጃ ይዘናል። ኦዲት ለመደረግ አሻፈረኝ ያሉት አወዛጋቢው ባለስልጣን ያለመከሰስ መብታቸው በሕዝብ ተወካዮች ምክር ቤት ሊነሳ እንደሆነ ከውስጥ ምንጮች የደረሰን ሰበር መረጃ አመላክቷል። ተጨማሪውን ከእኛ ጋር ከሆናችሁ ትሰማላችሁ። በጋምቤላ ክልል የእስረኞች ቀለብ ፈተና ሆኗል። በቅድሚያ የሚዳሰሰው ርዕሰ ጉዳይ ላይ ክብሯትና ክብሯን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናቀርብ ይሆናል። ከኛ ጋር በመሆን መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎቹን አስቀድመን ወደ የዝርዝር ዘገባዎቹን እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 150 ብር ከ5 ሳንቲም ተገዝቶ 153 ብር ከ5 ሳንቲም ይሸጣል። ፓውንድ ስተርሊንግ 194 ብር ተገዝቶ 197 ብር ከ8 ሳንቲም ይሸጣል። የአውሮፓ ዩሮ 174 ብር ከ2 ሳንቲም ተገዝቶ 177 ብር ከ7 ሳንቲም እየተሸጠ ነው። የስዊዝ ፍራንክ 184 ብር ከ4 ሳንቲም ተገዝቶ 188 ብር ከ1 ሳንቲም ይሸጣል። የኮይት ዲናር 481 ብር ከአንድ ሳንቲም ተገዝቶ 490 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ7 ሳንቲም ተገዝቶ 21 ብር ከ1 ሳንቲም እየተሸጠ ነው። የተባበሩት አረብ ኤምሬቶች ድርሃም 40 ብር ከ9 ሳንቲም እየተገዛ 41 ብር ከ8 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ1 ሳንቲም እየተገዛ 40 ብር ከ9 ሳንቲም በዕለቱ እየተሸጠ ይገኛል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኩ በጋምቤላ ክልል ሁሉም ማረሚያ ቤቶች ምግብ የማይቀርብ መሆኑ በምትኩ የሚሰጠው 75 ብር ከገበያ ዋጋ ጋር ስለማይጣጣም ታራሚዎች ለችግር መዳረጋቸውን አመላከተም። ኢሰመኩ ይህንን ያስታወቀው በክልሉ የሰብአዊ መብት ሁኔታ ላይ ከክልሉ ከፍተኛ የመንግስት ኃላፊዎች ጋር ያካሄደውን ውይይት ተከትሎ ባወጣው መግለጫ ነው። ኢሰመኮ በግኝት ተደረሰባቸውን ጉዳዮች በዝርዝር ያስቀመጠ ሲሆን የማረሚያ ክፍሎች የተጨናነቁና ከፍተኛ የንጽህና ጉድለት ያለባቸው እንዲሁም ለመኝታ አገልግሎት የሚያስፈልጉ ቁሳቁሶች የሌላቸው መሆኑን፣ የመጸዳጃ ቤቶች የንጽህና ጉድለት፣ የመጠጥና የንጽህና መጠበቂያ ውሃ አቅርቦት አለመሟላት፣ በቂ የሕክምና አገልግሎት አለመኖሩን ጠቅሷል። መግለጫው በአንዳንድ ፖሊስ ጣቢያዎችና በማረሚያ ቤቶች አልፎ አልፎ የሚፈጸም ድብደባና ኢሰብአዊ አያያዝ ለሰብአዊ መብት ጥሰቶች ተጋላጭ የሆኑ ተጠርጣሪዎችን እና ታራሚዎችን ሁኔታ ያገናዘበ አያያዝ አለማድረግ እንዲሁም የፍትህ ሂደት መጓተት ህገወጥ እስርና በክልሉ ትኩረት የሚሹ ጉዳዮች መሆናቸውን ገልጿል። የጋምቤላ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አለሚቱ እሙድ ኢሰመኮ በዝርዝር ያነሳቸው የሰብአዊ መብት ጉዳዮችን በበጎ እንደሚመለከቷቸው መግለጻቸውን መግለጫው አመላክቷል። ኢሰመኮ ሊስተካከሉ የሚ የገቡ የሰብአዊ መብት ጉዳዮችን በተሰጡት ምክር ሀሳቦች መሰረት ክልሉ በእቅድ በማካተት ፈጣን መፍትሄ ለመስጠት እንደሚሰራ መናገራቸው ተመላክቷል። የኢሰመኩ ዋና ኮሚሽነር ብርሃኑ አዴሎ በበኩላቸው በክልሉ አልፎ አልፎ የሚከሰቱ ግጭቶችና ጥቃቶች ዳግም እንዳይከሰቱ ጠንካራ የቅድመ መከላከል ስራ እንዲሰራ፣ የስደተኞችና የአካል ጉዳተኛ ተማሪዎች እንዲሁም የሴቶችና የህፃናት መብት ሁኔታ ተገቢው ትኩረት እንዲሰጠው ጠይቀዋል። ዋና ኮሚሽነሩ የሰብአዊ መብቶች ጥሰት ፈጻሚዎችን በመለየት ተጠያቂነትን የማረጋገጥ ስራዎች እንዲከናወኑ፣ በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች ሰብአዊ መብት አያያዝ እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ፣ ተጠርጣሪዎች ለተራዘመ እስራት የሚደረጉበት ሁኔታ እንዲታረም እንዲሁም የተጠርጣሪዎችና የተከሰሱ ሰዎች የተፋጠነ ፍትሕ የማግኘት መብት በተሟላ ሁኔታ እንዲከበር አሳስበዋል። በአዲስ አበባ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች ተያዙ። በአዲስ አበባ ከተማ አስተዳደር በሾላ ገበያ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ግለሰቦቹ በቁጥጥር ስር የዋሉት የካ ክፍለ ከተማ ወረዳ ስምንት ደንብ ማስከበር ጽህፈት ቤት ከሰላምና ጸጥታ ጽህፈት ቤት እንዲሁም ከአዲስ አበባ ፖሊስ በጋራ በመሆን ባደረገው ድንገተኛ ኦፕሬሽን ነው። በተደረገው ክትትል የተቀናጀ ኦፕሬሽን ግለሰቦቹ የሞቱ ዶሮዎችን በማረድ እና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበረበት ሁኔታ መያዛቸው ተጠቁመዋል። በዚህ የታሸገ ዶሮ በቁጥር አንድ መቶ እንዲሁም ተበልቶ ለመታሸግ የተዘጋጀ 42 መያዝ መቻላቸውን ከባለስልጣኑ ያገኘ ነው መረጃ ያመለክታል። ማሰልጠኛ ማዕከሉ ብቁ የሰራዊት አባላትን በማፍራት ላይ እንደሚገኝ መከላከያ ሰራዊቱ አስታወቀም። የደቡብ እዝ ዋና አዛዥ ሌተናል ጀኔራል ሰለሞን ኢታፋ በልዩ ዘመቻ እዝ ማሰልጠኛ ማዕከላት በመገኘት ሰልጣኞችን አበረታተዋል። ሌተናል ጀኔራል ሰለሞን ኢታፋ ማሰልጠኛ ማዕከሉ ውትድርና ሙያን በአግባቡ የተረዳ በስልጠና ራሱን አብቅቶ ድል የሚያደርግ ሰራዊት በማፍራቱ ረገድ የሚጠበቅበትን የተወጣ እንደሚገኝ ገልጸዋል። ሀገራችንን በውትድርና ሙያ ለማገልገል በማሰልጠኛ ማዕከሉ በስልጠና ላይ የሚገኙ ሰልጣኞች ቀጣይ ከነባሩ ሰራዊት ጋር ተቀላቅለው የሚሰጣቸውን ስልጠና ሰላምና ልማትን የማረጋገጥ ተልዕኮ ለማስፈጸም ከወዲሁ ራሳቸውን ብቁ ለማድረግ ስልጠናቸውን በተነሳሽነትና በጀግንነት በታታሪነት እንዲወጡ አስገንዝበዋል። ሌተና ጀነራል ሰለሞን ኢታፋ ከሰልጣኞች ምልከታ በኋላ ከዞንና ከወረዳ አመራሮች ጋር የተወያዩ ሲሆን በወላይታ እና በሲዳማ የጸጥታ ሰላም ጉዳይ ወደፊት መሰራት ስላለባቸው ስራዎች አቅጣጫ አስቀምጠዋልም ተብሏል። የማሌዥያው ጠቅላይ ሚኒስትር የማሌዥያ እና ኢትዮጵያ ግንኙነት ከተለመደው ዲፕሎማሲ ያለፈ ነው አሉ። የማሌዥያው ጠቅላይ ሚኒስትር ዳቶር ሳሪ አንዋር ኢብራሂም ለመጀመሪያ ጊዜ ወደ ኢትዮጵያ ያደረጉትን ጉብኝት እጅግ ትርጉም ያለውና ፍሬያማ ሲሉ ገልጸውታል። በሁለቱ ሀገሮች መካከል ያለውን ግንኙነት ከተለመደው ዲፕሎማሲ በላይ መሆኑን አጽንኦት ሰጥተዋል ሲል የማሌዥያው ዜና ወኪል ባርናማ ዘግቧል። የማሌዥያው ጠቅላይ ሚኒስትር ረቡዕ ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር በብሔራዊ ቤተ መንግስት ውይይት አድርገዋል። በዚህ ወቅት ዳቶ ሳሪ የማሌዥያና የኢትዮጵያ ግንኙነት ከተለመደው ዲፕሎማሲ በላይ እንደሆነ ነግሬያቸዋለሁም ብለዋል በብሔራዊ ቤተ መንግስት ከተዘጋጀው የእራት ግብዣ በኋላ በሰጡት መግለጫ በሁለቱ ሀገራት መካከል ያለውን የጠበቀ ወዳጅነት የጋራ አንድነትና ሁለንተናዊ የሰብአዊ እሴቶች ላይ የተመሰረተ ትስስርን ለማጠናከር መስራቴን እቀጥላለሁ ብለዋል ሁለቱ ጠቅላይ ሚኒስትሮች በንግድ በኢንቨስትመንት በቴክኖሎጂ በሰው ሰራሽ አስተውሎት በሲሚኒኮ ዶክተሮች እንዲሁም በጋዛ ውስጥ ውስጥ ስላለው ስቃይና በሱዳን ውስጥ ያለውን ግጭት ጨምሮ በሰብአዊ ጉዳዮች ላይ በሁለትዮሽ ትብብር ዙሪያ ተወያይተዋል። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል ሬድዋን ሁሴን የተመራ ልኡካን ቡድን ከጅቡቲ አቻው ጋር ውጤታማ ውይይት ማድረጉን የመንግስት መገናኛ ብዙሃን ዘገቡም። አምባሳደር ሬድዋን ሁሴን የተቋሙ ምክትል ዳይሬክተር ጀኔራል ሲሳይ ቶላን ያካተተሉ ያካተተ ልኡካን ቡድን ከጅቡቲ አቻው ጋር የደህንነት ትብብሮችን ማጠናከር በሚቻልበት ሁኔታ ላይ ውጤታማ ውይይት ማድረጉን ዘገባው አክሏል። ውይይቱ የሁለትዮሽ ግንኙነትን፣ ቀጠናዊ የደህንነት ትብብሮችንና ተያያዥ ጉዳዮችን ማጠናከር በሚቻልበት ሁኔታ ላይ ትኩረት ያደረገ ነው ተብሏል። አሸብር ወልደ ጎርጊስ ያለመከሰስ መብታቸው በሕዝብ ተወካዮች ምክር ቤት እንዲነሳ ተጠየቀ። በፓርላማ በሚያደርጉት አወዛጋቢ ንግግራቸው የሚታወቁት አሸብር ወልደ ጎርጊስ ክስ ሊመሰረትባቸው እንደሆነ ታውቋል። የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ዋና ኃላፊ ኮሚሽነር ሙዲሳ አብዲሳ ስምና ማተም ፊርማ ባረፈበት ደብዳቤ እንደተመለከተው አሸብር ወልደ ጊዮርጊስ ኦዲት አላስደርግም ከማለት አንስቶ 27 አባሪ ደብዳቤዎችን ለፓርላማው አያይዘው መላኩን አስታውቋል። ፓርላማው በቅርቡ ስብሰባ ጠርቶ የአሸብርን ያለመከሰስ መብት እያነሳል ተብሎ ይጠበቃል። የትግራይ ጊዜያዊ አስተዳደር በከፍተኛ የበጀት እጥረት ምክንያት አዲሱን የደመወዝ ማስተካከያ ሙሉ በሙሉ ተግባራዊ ማድረግ አለመቻሉ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲሱን የፌዴራል የሲቪል ሰርቪስ የደመወዝ ጭማሪ ሙሉ በሙሉ ተግባራዊ ማድረግ አለመቻሉን የክልሉ እቅድ ኮሚሽን አስታውቀዋል። የትግራይ ክልል እቅድ ኮሚሽን ኮሚሽነር ሀንሳ ተክላይ ክልሉ በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደመወዝ ማስተካከያ ተግባራዊ ለማድረግ እንደማይችል ተናግረዋል። ኮሚሽነሩ አክለውም እንዳብራሩት የትግራይ ሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርበዋል። ነገር ግን የአፈጻጸም ጊዜ ሰሌዳው አሁን ላይ ከፍተኛ የበጀት እጥረት ገጥሞታል ነው ያሉትም። ለዚህም 12 ቢሊዮን ብር እንደሚያስፈልግ የተናገሩ ሲሆን የፌዴራሉ መንግስት የላከልን ደግሞ 48 ቢሊዮን ብር ነው፣ ከሰባት ቢሊዮን በላይ ጉድለት አለብንም ብለዋል። አንሳ የክልሉን ከጦርነት በኋላ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የፌዴራል መንግስት ለጊዜያዊ አስተዳደሩ ተጨማሪ የገንዘብ ድጋፍ እንዲያደርግ አሳስበዋል። ሴት ተማሪዎች የጥፍር የጸጉርና የከንፈር ቀለም መቀባት፣ ቅንድብን መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር አዘጋጀም። ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ የተኛውም ተማሪ ከተፈጥሮ ጸጉሯ በስተቀር አርተፊሻል ጸጉር መጠቀም አትችልም ተብሏል። ከዚህ ባለፈም በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያውያን ባህል የማይገልጹ በዓላትን በተለይም እንደ ክሬዚ ዴ ኦል ዴይ ቤቢ ዴይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫላንታይን ዴይ ና ሌሎችንም የበዓል ቀናትን ማክበር ተከልክሏል። በትምህርት ቤት የደንብ ልብስ በተገቢው መንገድ መልበስ ሲል በወጣው መመሪያም ሴቶች ጉርድ ቀሚስ ከባታቸው በታች የሆነ ቁመት ያለው ለብሰው መገኘት አለባቸውም ተብሏል። ከደንብ ልብስ ውጪ ቢሆን እንኳን ከአካባቢው ባህል የማይቃረን አለባበስ መልበስ ይጠበቅባቸዋል ሲል ረቂቅ መመሪያው ዘርዝሯል። ትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ብሎ ከዘረዘራቸው መካከል ደግሞ የትምህርት ቤቱን መምህራን፣ የትምህርት አመራር ሰራተኞች ወይም ሌሎች የትምህርት ማህበረሰብ አካላትን መዝለፍ፣ መሳደብ፣ ማንቋሸሽ፣ አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ተብሏል። ተንቀሳቃሽ ስልክ ወይም ሞባይል፣ የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት ረቂቅ መመሪያው ከልክሏል። በቃል በምስልም ሆነ በጽሁፍ ፀያፍ የሆኑ ነገሮችን መግለጽ ጨዋነት የጎደላቸው እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸው ምስሎችን፣ ጽሁፎችን በትምህርት ቤት ውስጥ ይዞ መገኘት ማሰራጨት አይፈቅድም። በትምህርት ቤት ግቢ ውስጥ የማንኛውን አይነት የሃይማኖት ተልዕኮ ስነ ስርዓት፣ የፖለቲካ እንቅስቃሴ ማካሄድ ተከልክሏል። ለማንኛውም ተማሪ አገራዊ እሴት ያልሆኑ መጤ የሆኑ ነገሮችን በሰውነት ምልክት ማድረግ፣ ከሀገራዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት መነቀስ ማሳየ ማግኘት፣ ማድረግ፣ መጠቀም ፍጹም የተከለከለ ነው ብሏል ረቂቅ መመሪያው። በሰሜን ወሎ ዞን በፋኖ ታጣቂዎች ላይ እየፈጸመ ያለውን ጥቃት አጠናክሮ መቀጠሉን መከላከያ ሰራዊቱ አስታወቀ። በሰሜን ወሎ ዞን የተሰማራው ክፍለ ጦር አዛዥ ሌተናል ኮሎኔል መለሰ አሻግሬ ክፍለ ጦሩ በአካባቢው መሽጎ ኅብረተሰቡን ሰላም ሲነሳ በነበረው ታጣቂ ቡድን ላይ በወሰደው የተቀናጀ እርምጃ ታጣቂ ኃይሉን በመደምሰስ ንብረቶችን በቁጥጥር ስር መዋሉን ገልጸዋል። ታጣቂ ቡድኑ ከፍተኛ ቁሳዊና ሰብአዊ ኪሳራ የደረሰበት መሆኑን ጠቅሰው በተካሄደው ዘመቻ በርካታ የታጣቂ ቡድኑ አባላት ሲደመሰሱ ሲጠቀምበት የነበረ ልዩ ልዩ ተሽከርካሪ በቁጥጥር ስር መዋሉን ተናግረዋል። በተመሳሳይ የኮማንዶ ክፍለጦር ሬጅመንት በሰሜን ሸዋ ዞን ሞጅና ወረዳ አይሶፌ እና ፈላጊት ቀበሌ የፋኖ ታጣቂ ኃይል ላይ በወሰደው እርምጃ በርካቶችን ደምስሶ ትጥቆችን መማረኩን የሬጅመንቱ ዋና አዛዥ ሻለቃ ወንድ ፍራው ሽፈራው ገልጸዋል። ሬጅመንቱ ከፍተኛ ክትትል በማድረግ ታጣቂ ቡድኑ ላይ ከባድ እርምጃ መውሰዱን እንደሚቀጥል ገልጸዋል ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። ይህ ዜና እስከተጠናከረበት ጊዜ ድረስ በዚህ ጉዳይ ላይ የፋኖ ታጣቂ ኃይል የሰጠው ምላሽ የለም። ክብሯትና ክብሯን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከእኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አድርገን አመስግነን ተሰናበትን። ሰላም።